እሺ ሀያትዬ አሁን እኔና ሚኪ የዚያራ ፕሮግራማችንን ሰዓታችን ደርሷል። እንሄድ ነው። ወዴት ነው የምትሄዱ? እሱን አሁን አልነግርሽ። ስለ ዚያራ ለእሑድ ቤተሰቦች ሰዎች ትንሽ ላብራራላቸው። ዚያራ ማለት ምንድነው? እጅግ በጣም ታዋቂ ሰዎች ሆነው ለሀገር ብዙ ውለታ የዋሉ ሰዎች አሉ አይደለ? ውለታ ውለው ሰርተው ደግሞ ከአይናችን ራቅ ያሉ አሉ አይደለ? እነሱን ያሉበት ቦታ ሄደን እንዘይራቸዋለን እናወረ እናወራቸዋለን ልምዳቸውን። ይሄ ዝግጅት በጣም ቆንጆ የሚያደርገው ነው መሰለች። እጅግ በጣም የሚያስገርም ታሪክ ያላቸው ሰዎች እዛን ሰዎች እየፈለገ እንዘይራለን ማለት ነው እየፈለገ። የዛሬው ጉዞ በጣም ድንቅ ነው ወይ ነው ነበር። ከእኛ ጋር ነበረ። ስለዚህ በቃ ቻው፣ በቃ መልካም ጊዜ፣ መልካም ቆይታ ይሁንላችሁ። የሚወስድ ቦታ ስትደርስ እና ማን እንደሆኑ እዛ እናገኛቸው ያለው ስታያቸው፣ እንዴት ደስ እንደሚል እኔ አውቃለሁ። ለምን መሰለህ ሁሌ ነው የምነግርህ፣ የልጅነት ህይወቴ ላይ ድምቀት የፈጠሩ በጣም ድንቅ በህይወቴ የምላቸው ሰው ናቸው። እና ሁልጊዜ ላገኛቸው እፈልጋለሁኝ። ዛሬ እሳቸው ጋር እንጂ የምሄድ ለመጨረሻ ጊዜ መቼም ያገኘኋቸው ረዥም ጊዜ ነው። አስራ ሁለት አመት አስራ አንድ አመት ሆኜ ይሆናል መቶ ምናምን አመት ማለት ነው አይ አሁን ማለት እንድጠረጥር እኮ ነው የአርት ሰፈር ያሉ ሰው ናቸው አይደሉ ያስታውሱሽ መስሰል መስለኛል እንዴ ነበር ሰው ልጅ ነሽ ያ ማለት አንዳንድ የሚታወስ እና የማይታወስ ልጅ አለ እኮ ታውቂያለሽ በልጅነቴ በጣም ጨብራራ ነኝ አህ ጨብራራ አመዳም ነኝ እና እሳቸው ባገኘዋቸው አመዳም ጨምራራ ሙሉዓለምን ላስብ አልችልም። በቃ እንደዛ ነበርኩ። ሚኪ አንተም እኮ ታውቃቸዋለህ። የእሑድ ቤት ቤተሰቦችም ያውቋቸዋል። በጣም ታዋቂ ሰው ናቸው ማለት ነው። እኔ ሆዴን ቆርጦኛል፣ ማን እንደሆኑ ለማወቅ ደግሞ ሙሌን ስታውቋት፣ በዚህ መጠን ኢንፍሉዌንስ ያደረጉኝ ሰው ስትል ለእኔ በጣም ያጉጉት ጭሮብኛል። እናንተም እንደጓጓችሁ አውቃለሁኝ። እስቲ እንግባ እና እናያቸዋ እንግባ። ካርዲናል ብርሃነ ኢየሱስን ለማግኘት እኔና ሚኪ ሁልጊዜ እናወራለን እና ዛሬ ይሄ አጋጣሚ ስለተገጣጠመ በጣም ነው ደስ ያለን። ምን ይባላል መሰሎት ካርዲናል የማስታወስ ችሎታቸው በጣም ኃይለኛ ነው። አንድ ያዩትን ሰው፣ አንድ ያዩትን ነገር አይረሱም ይባላል። መቼም እኔን እንደማይረሱም ተስፋ አድርጋለሁ። ያስታውሱኝ ይሁን አስታውሳለሁ። በብዙ ስራዎችሽ ነው ማስታውሰው እንዲሁም ደግሞ በብዙ ቦታዎች ላይ በግብዣዎችም ላይ በምንም ላይ ስንገናኝ ሁልጊዜ መሰረቱም ሀረር ካቶሊክ ቤተክርስቲያን ስለነበር በታላቅ አድናቆትና ፍቅር ነው ሁልጊዜ ሰላም የምንባባለው፣ የምንተዋወቀው። በጣም ብዙ ነገር ታጫውተኛለች እዛ ያሉ በፊት ሲመጡ ሲጎበኟቸው የነበረውን ደስታ አባ ደምረው እያሉ ስሜ ያልነበረ እውነት ነው። እና ዛሬ ስላየዎች ደስ ይለኛል። እኔም በጣም ደስ ብሎኛል። ካርዲናል ሀረር እንግዲህ እኔ ልጅ ነኝ። እርስዎ ወጣት ሆነው ነው ሲመጡ እና የምናደርገው አቀባበል ልክ በቃ ልዑል ራስ መኮንን ሲመጡ የሚደረገው አቀባበል ለእርሶ ይደረግ ነበር እና የዛን ጊዜ እርስዎ ወጣት ኖት አባ ደምረው ነው እኛ ምለን የምንለው። እኛ ደግሞ ሟያሎች እንባላለን። ማከለኛ ቲኔጀሮች ነበርና ቡራኪውትና አግኝቻለሁ። እራታሙ ቀን ሁሉ አብልተናል። ተመርጠን ማለት ነው እና ማዘር ትሬዛም ያው የኔ ኢማሚል ፍራንሷ ልጅ ነኝ። እዛ ነው ያደኩት። እንግዲህ እኔ ካርዲናል ከመሆኔ በፊት ሙሉ አለም እንዳለችው አባደምረው ተብዬ በወለጋ ለቀምት አካባቢ ትምህርት ቤት አስተዳዳሪ ነበርኩ። ከዛም ደንቢ ዶሎ ሄጄ ሰርቻለሁ። ከደንቢ ዶሎም ደግሞ ወደ ቦንጋ ተዛውሬ እዛም ሰርቻለሁ። ከዛ ወጥቼ ስመጣ ነው ምናልባት ሀረርም ደግሞ እንደገና ትልቅ አቀባበል የተደረገልኝ እና በዛን ጊዜ ነው እንግዲህ ደምረው እባል ነበረ። ብርሃነ ኢየሱስ የተባልኩት በኋላ ላይ ነው በኋላ ላይ ነው። ብርሃነ ኢየሱስ የክርስትና ስሜ ነው። እሱ በኋላ ላይ ነው ወደዚህ ወደ አዲስ አበባ መጥቼ እዚህ ረዳት ጳጳስ በብፁዕ ካርዲናል ጳውሎስ ጊዜ ከሆንኩ በኋላ ነው። እና ከዛን ጊዜ ጀምሮ አቡነ ብርሃነ ኢየሱስ፣ በኋላም ደግሞ ከአስር ዓመት በፊት ካርዲናል ብርሃነ ኢየሱስ እየተባረኩ ታውቂያለሁ። ካርዲናል እንግዲህ አሁን በቅርብ የርሳ ጳጳሳት ምርጫ ነበረ እና ለምርጫ ከሄዱ መምረጥ ከሚችሉ 33 ካርዲናሎች መካከል አንዱ ነበሩ። 33 ውስጥ መካተት ማለት ምን ማለት ነው? እንደ ሀገር ምን ማለት ነው የሚለውን አንድ ማወቅ ፈልግ። ሁለተኛ ያየሁት እች ጭሱ አለች፣ ሲመረጥ ተመርጧል ከተባለ ነጭ ጭስ ይሆናል፣ ካልሆነ ጥቁር ጭስ ይወጣል። እንዴት ነው ያንን የድሮ ነገር በዛው መቀጠል የተፈለገው ሌላ መንገድ አልነበረም ወይ የሚለውንም እንደው በዛው ያያይዘው። አዎ አመሰግናለው፣ ሚካኤል አንተንም በብዙ ነገር አውቀሃለው፣ እንተዋወቃለን። በአገራችንም ደረጃ በምትሰሩ ስራ ሁሉ እንከታተላለን እና ዛሬ እዚህ ልትጠይቁኝ ስለመጣችሁ ሁለታችሁንም አመሰግናለው ወደ ቫቲካን አንደኛ ለርዕሰ ሊቃነ ጳጳሳት ፍራንቸስኮስ ቀብር የሄድኩት እሳቸውን ከቀበር በኋላ ለዘጠኝ ተከታታይ ቀናት ጸሎት ነበረ። ሁሉ ካርዲናሎች ወደ ምርጫው የሄዱት ወደ ኮንክሌቭ ወደሚባለው የሄዱት ከሰማኒያ ዓመት በታች የሆኑ ካርዲናሎች ናቸው እና እኔም የደረሰኝ ዕድል ይሄ ነው። እንግዲህ ከሰማኒያ ዓመት በታች ካሉት ካርዲናሎች ጋር ከመቶ ሰላሳ ሶስቶቹ ጋር ሆነ። እዛ ሲስታይን ቻፐል ይባላል እዛ ውስጥ ኮንክሌቭ፣ በቁልፍ ተቆልፎ ነው። የሚቆልፈው ደግሞ ታናሽ የሆነው ካርዲናል ናቸው። አንድ ሕንዳዊ ካርዲናል ነበሩ ካርዲናል ጆርጅ የሚባሉ እሳቸው ሁሉ ነገር ከተስተካከለ በኋላ ኤክስ ኦምኔስ ይላሉ በላቲን እዚ ውስጥ ያላችሁ ሁላችሁም ከካርዲናሎቹ መምረጥ ከሚችሉት ካርዲናሎች በስተቀር ውጡ ይባላል። ይወጣሉ፣ ይቆለፋል። እና ከዛ የምርጫው ሂደት ይቀጥላል። መቆለፉ ምንድን ነው የሚያመለክተው? ቁልፍ የሚያመለክተው ምንድን ነው? ከውጪ አለም ጋር ግንኙነት የለም። ሞባይል የለም። ኢንተርኔት የለም። ምንም ነገር የለም። ሚዲያ የለም። እዛ ያሉት ብቻ ካርዲናሎች ናቸው፣ እርስ በእርሳቸው የሚነጋገሩ ስለዚህ ይሄ ምርጫው አንደኛ የእግዚአብሔር ስራ ነው፣ መንፈስ ቅዱስ ስራ ነው። እንደ ዓለም የስልጣን ቦታ ምርጫ አይደለም። ምረጡኝ ተብሎ የሚነገርበት ቦታ ሳይሆን የሚጸለይበትና ሰው በህሊናው የሚመርጥበት ነው። ስለዚህም ነው ያው መሐላ የተደረገው በላቲን መሐላ አድርገን ወንጌል ወንጌሎቹ አራቱን ወንጌል ላይ እጅን ጭኖ መሐላ ተደርጎ ነው ምርጫ የሚደረገውና እና ረቡዕ ማታ ገብተን ሐሙስ ጠዋት ሁለት ምርጫ ተካሄደ። እስከ ምሳ ድረስ ድምፆቹ ወዴት እንደሚሄዱ ይታይ ነበር እና እሁድ ከሰዓት በኋላ ላይ ልንመርጥ ቻለ። እና በፊት ግን የመረጥንባቸው የድምፅ መስጫ ወረቀቶችን እያንዳንዱ ካርዲናል በእጁ እንደዚህ እያሳየ ሄዶ እዛ መንበረ ታቦት ላይ ጸሎት አድርጎ እዛ ማስቀመጫ አለ፣ መቀበያ አለ፣ እዛ ውስጥ ነው የሚያስቀምጠው። ያንን ሁሉም በግልጽ እየታየ ማለት ነው። ስለዚህ በዛ መንፈስ ይመረጣል። ምርጫው ካልተሟላ። ያ ይሰበሰባል። ስድስት ካርዲናሎች ይሰበሰቡና ድምፁን ይቆጥራሉ። አንዱ ወረቀቱ ስንት እንደሆነ ይቆጠራል፣ 133 ከዛ በኋላ የማን ድምፅ ስም እንዳለበት ይነበባል። ያ አንድ፣ ሌላ ደግሞ የሚመዘግባለ፣ ሌላ ደግሞ ዝም ብሎ የሚመለከታለ ሁኔታ፣ ሌላው ደግሞ እነዚህም ወረቀቶች የሚሰፋ አለ። እያንዳንዷ ወረቀት ትሰፋለች፣ ትያዛለች ድምፅ ሳይደረግ ሲቀር ያ ይሰበሰብና፣ ማንደጃ ቦታ አለ። እዛ እዛው ውስጥ ነው። እዛ ይገባል። ምርጫው ስላልተሳካ ጥቁር ጭስ የሚወጣ ይደረጋል። ምርጫው ሲሳካ ነው ነጭ የሚሆነው። ይሄ ምንድን ነው? ቅድም እንደተባለው ዘመናዊ መሳሪያዎችም ቢኖሩ፣ ሚዲያም ቢኖር የጥንቱም ይሰራል። የጥንቱም ያገለግላል። አሁን ጭስ ከሩቅ ነው የሚታየው፣ እና ያ ነጭ በሚሆንበት ጊዜ ሕዝቡ ከየት ከየት ሰምቶ እንደመጣ የሚገርም ነው። እስቲ አሁን ካርዲናል ወደ አገራችን ደግሞ ወደ እኛ እንምጣ እና አንድ አውሮፕላን ተከስክሶ ነበር እና እዛ ላይ ለሞቱት ሰዎች እየሄዱ ተስካር የሚያወጡ ድንቅ ኢትዮጵያውኖች አሉ። ከዛ ጋር የእርስዎ ስም ይነሳልና ሚኪ ነግረኝ ነበረ። ይሄን ምሳሌነት እርስዎ ደግሞ የበለጠ እኛ ሀገር ላለው ሁኔታ ተጠቅመውበታል የሚባል ነገር እያወራ ነበር ከሙሌ ጋርና ምንድን ነው ያደረጉት ከምሳሌትነት ውስጥ? ምንድን ነው እርስዎ ደግሞ ለምን ተጠቀሙበት ይሄንን? እንዴ በጣም ድንቅ የኢትዮጵያ ማንነት የተገለጸበት ሁኔታ ስለመሰለኝ ነው። ምክንያቱም ኢትዮጵያ ከጥንት ጀምሮ ለማንኛውም ሕዝብ አለኝታ የሆነች ሕዝብ ናት። ስለዚህ ይሄ እናንተ የጠየቃችሁት እዚህ በሞጆና በቢሾፍቱ መካከል የኢትዮጵያ አየር መንገድ በተከሰከሰበት ጊዜ ማን ነው ለቅሶ የተቀመጠ? እዛ ያሉት ገበሬ ማህበር ናቸው። ቱሉ ፈራ የሚባል ገበሬ ማህበር ነው እዛ ያሉት እና ሌሎቹም እንደዚ አሉ። እና የሚገርመው እዛ አይሮፕላን ውስጥ ወደ 157 ሰው ነው የሞተው። የመጡት ከአሜሪካ፣ ከካናዳ፣ ከአውሮፓ፣ ከመካከለኛው ከእስያ እንዲሁም ከአፍሪካ ሀገሮች ብዙ ናቸው እዛ የሞቱት እና እንደዛ ዛ ሲሞቱ ለቅሶ የተቀመጡት የገበሬ ማህበር እናቶችና አባቶች፣ ወንድሞች፣ ህፃናት ምን እናቶቻቸውን አባቶቻቸውን ተንከባክበው ስለሆኑ የሰው ዘር ክቡር ነው። የሰው ልጅ ክቡር ነው። ዘሩ አይደለም። አሜሪካዊ ነው፣ ካናዳዊ ነው፣ አውሮፓዊ ነው፣ ወይም ከአረብ ሀገር ነው፣ ከአፍሪካ አልተባለም። የሰው ዘር እዚህ ሞቶ ሞቷል። እነዚህ እኮ ቤተሰብ ያላቸው ናቸው። እና ሙስሊሙም ሆነ ክርስቲያኑም ሆኖ ሃይማኖት የሌለ ሁሉ እዛ የሞተበት ቦታ ክቡር ነው። ሰው ልጅ ክቡር ነው። አሁንም ይሄን ነገር ነው በኢትዮጵያ ውስጥ ታላቅነታችንን ማጣት የለብንም። ትልቅ ህዝብ ነው ያለን። የኢትዮጵያ ህዝብ ትልቅ ህዝብ ነው። እና ይሄም እዛ ላይ ያስተማሩን እኛ እዛ ስለሆኑ ለዚህ ህዝብ ምን ማድረግ አለብን በማለት እኔ አንድ ሶስት አራት ጊዜ ሄጃለሁ ከ ጽፈት ቤታችን ጋር ከካቶሊክ ጽፈት ቤት ጋር በመነጋገር ከቦይንግ በመነጋገር በአደጋ ውስጥ ከነበሩ ቤተሰቦች ጋር ከመነጋገር ይሄ ህዝብ በዓለም ሊታወቅ ይገባዋል። እንዲያውም ሌላ ሀገር ቢሆን ስንትና ስንት ኮንዲንት ምንድን ዶክመንታሪ ተደርጎ ይታወቅ ነበር። ግን መሆን አለበት ብለን እኛ ምን እናድርግላቸው? እኛ በካቶሊክ ቤተክርስቲያን የምንችለውን ከህዝቡ ጋር ተባብረን ሶስት ውሃ ጉድጓድ አስቆፍረናል፣ እዛ ንጹህ ውሃ እንዲጠጡ ሁለት ትምህርት ቤት ተከፍቷል እና አንድ ጤና ጣቢያ ተደረገ ለዛ ህዝብ። አሁን የኢትዮጵያ አየር መንገድም ስላለበት መንገዱ እየተሰራ ነው። መንግስት ምናልባት መብራት ያስገባል። ያ ህዝብ በታላቅነቱ ሊደገፍ ይገባል የሚል አመለካከት ስላለኝ ነው። ምሳሌም ይሆን በጣም እናመሰግናለን ካርዲናል ይህንን። ምክንያቱም ሁሉም ኢትዮጵያዊ ማድረግ ይፈልጋል፣ እንዲህ አይነቱን አቅም ስላነሰው ነው እንጂ ሊከበሩ ይገባል፣ ሊደነቁም ይገባል። እስቲ አሁን ደግሞ ዝግጅቱ የእሑድ ቤት ስለሆነ እርስዎ እሁድ ሁድ የት ያሳልፋሉ አሁን የብዙ ሰው ጥያቄ ነው ካህናቶች ቄሶች የት ነው የሚያሳልፉት መዝናኛቸውስ ምንድን ነው ከሃይማኖቱ ውጪ በምን ይዝናናሉ እሁድን እንዴት ነው ከቅዳሴ በኋላ እሁዱ ምንድን ነው መጀመሪያ እንዳልሽው ጸሎትና ቅዳሴ ነው ከዛ በኋላ ምእመኑንም ማግኘት ነው ቤተክርስቲያን እንግዲህ መገናኛም ቦታ ነው እንዲሁም መጠየቂያም ነው ለምን ሙሉዓለም አልመጣችም ዛሬ ብለን ልንጠይቅ እንችላለን። የሚያቅሰው ይነግረናል። አልሰሙም እንዴ? እዛ እኮ እንዲህ እንዲህ ሀዘን ደርሶባን ነበር ምናምን ከተባለ የእሷንም ጉዳይ ተወያይቶ የሚችሉ ካህናትና ደናግል ሄደው እንዲጠይቁ፣ ምዕመናንም ሄደው እንዲጠይቁ ይደረጋል። ከዛ በኋላ ምንም ጊዜው በጣም ነው የሚሄደውና ምሳ ሰዓት ሲሰጣ ከምሳ በኋላ ረፍት አለ። ትንሽ ረፍት ካደረግን በኋላ ንባብ ነው። ብዙን ጊዜ መጽሐፍ ማንበብ ነው ደስ የሚለኝ እንዲሁም ደግሞ ዘመድ ጥያቃ ወይም ሰርግ ወይ እንደዚ ለመሄድ በእኔ ደረጃ ይከብዳል። ምክንያቱም ለአንዱ ሄዶ ለአንዱ ለአንዱ መሄድ እንትን ለማድረግ ግን እኔም የማደርገው ምንድን ነው በተለይ አልጋ ቁራኛ የሆኑ ቦጂ ሆስፒታል ያሉ ለነሱ በአሁኑ ጊዜ ጥሩ አጋጣሚ ሆነው ስልክ ደውላለሁ። ስልክ ደውላ እንዴት ናችሁ ዛሬ እሑድ ነው ምን አረጋችሁ እንዴት ነው ምናም ብዬ ጠይቃለሁ። ድሮ ሞተር ሳይክል ሁሉ ይነዱ ነበረ እነዳ ነበረ በጣም በሞተር ሳይክሉ የታወቁ ነበር። ሞተር ሳይክል ይዘው ነው ተወርሶብኝ ያን እንትን መኪኖች ሁሉ ተወርሰው ለዛ ቦንጋ አካባቢ በምሰራበት ጊዜ ከዚህ እኔ ቦንጋ ድረስ በሞተርሳይክል ሄጃለሁ። ከዚህ ለቀምት ከለቀምት ደግሞ በቡደው በደል አድርጌ ወደ ጅማ ወደ ምን ሁሉ ይሄን ነበር። ዋናው ዝግጅት በደንብ ማድረግ ያስፈልጋል። ይሄ ንፋሱ ምኑ እንዳይጎዳ ደግሞ ቤንዚን ምናምን መያዝ ያስፈልጋል። ስንቅ መያዝ ያስፈልጋል። በዛ በዛ ይሄ ጓዝ አንድ ምን ሰማሁኝ የዛ እስር ቤት እያሉ አንድ ሰባት ወር ታስረው ነበር። እንደውም አንድ ሰባት ወር ጨለማ ክፍል ነበር፣ በጣም አስቸጋሪ ሁኔታ ውስጥ ነበሩ። አዎ አዎ፣ አንዲት የአብዮታዊ ዘፈን ሁሉ እንትን መዝሙር ሁሉ ዘመሩ አሉ። ተጠይቄ እኮ ነው። አንድ ወር እንትን ውስጥ ነበርኩኝ። ዝግ ቤት ነበር፣ እሱ መጥፎ ነው። ዝግ ቤት ሳለ በዛን ጊዜ እንግዲህ 69 70 71 በኢትዮጵያ ታሪክ ከባድ ነው። ብዙ ወገኖቻችንን ያጣንበት ወጣቶቹ ሁሉ። ከእንግሊዝ ነው አይደለ መጡት? ከእንግሊዝ መጥቼ እንግሊዝ ነው የተማርኩት። ግን እሱ ወለጋ አስተምሬ ደምቢዶሎ ሰርቼ ቦንጋ ሲሄን ይሄ የደረሰብን። እና የተማርኩትም እሱ ነው። ይሄው እንዲህ እዛ ስብሰባ ላይ ከአንድ ወር ዝግ ስብሰባ በኋላ ተጠራ። ሜዳ ላይ ተጠርተን ተከበብን። በመትረየስ በምን በሃይማኖት በፖለቲካ የታሰሩ ሁሉ ተከባቢ እና ምንድነው የተባለው? ይሄውና አባደምረው ይባላል። በ30 ዓመቱ መንኩሽ ያለው ብሎ ሲያጭበረብር ነው የያዝነው ሰላይ ነው የሲአይኤ የቫቲካን ሰላይ ነው ምናምን ይላል። ይሄ ሲአይ እኮ በምን በኩል ሰልለን ሳንቲም አንድ ወረቀት እንኳን ሳናገኝ በሱ ምክንያት ስንት መከራ አይተን እና እንደዛ በሚልበት ጊዜ ሁላችን ራሳችንን ደፍተን ነበር የምናዳምጠው፣ ምክንያቱም እርምጃም ሊወሰድ ይችል ነበር። በጣም ከባድ ነው እና ይሄ ነው እንትን መንኩሽ ያለው ብሎ የሚያጭበረብለው ብሎ ተነሳለ። በደምሮ ተነሳለ፣ ተነሳ፣ አየ፣ ሁሉ ሰው አየኝ ታየው እዚቃር አሁን አብታዊ መዝሙር ዘምረልአትት አታዊ መዝሙር መንፈሳዊ መዝሙር ትዘምርና ወዮልን ተባልኩል። እኔ አሰብኩና እንግዲህ በዛን ጊዜ በአየር ኃይል ሆን በምን የተቀናበረ ጥሩ መዝሙር ነበረና፣ ይህ ነው ምኞቴ፣ ይህ ነው ከራሴ በፊት ኢትዮጵያና ሁሉም ኢትዮጵያዊ አገሩን ይወዳል፣ እና እንግሊዝም ተመርቄ ወደ አገሬ ልምጣ ያልኩኝ ምንድነው አገሬን ስለመወድ ስለማፈቅር ነው እንጂ ዲግሪውን እንኳን ከንግስት ኤሊዛቤት እጅ መቀበል ይችል ነበር። እሱ ሁሉ ዘርየ ነው የመጣሁት አገሬን ስለመወድ እና የአገሬን ሳገለግል በዛ አይነቱ ውስጥ ነው እንግዲህ እዛ እና ይሄንን ስል መዝሙር ወደ ምስራቅ ጎው ቀደደ፣ የነፃነት አየር ይሄው ነፈሰ፣ የነፃነት በመትረየስ ተከበህ ምንም የነፃነት አየር የታ፣ አቁም ብያለሁ አቆምኩኝ። የራሱኑ መዝሙር አቆምኩኝ አቆምኩኝ ምክንያቱም በዛ ቴንሽን ውስጥ ክፉ ነገር ሊደርስ ይችል ነበር። ግን ያ መዝሙር ትንሽ ሰው እንዲስቅ አደረገ። ያ ሁሉ አቀርቅሮ ላ በኋላ ለተፈታው ከዝግ ለስድስት ወር ከሌሎች ጋር እኩል ታሰሩ። ይሄ ትልቅ ጸጋ ነው። እነ ቄስ ሲተፋ ጎበና ነበሩ፣ የመካነ ኢየሱስ እነሱ። መታሰር ብቻ አይደለም እንትንም አለ ቶርች አለ። አዎ እሱ ትልቅ ጉዳት ነው። አንዳንድ ጊዜ ለሁለት ሳምንት ምን ሁሉ ሰው ታቅፎ ነው ሽንት ቤት እንኳን የምትሄደው ምንምትሉ ከባድ ጊዜ ነው። ከሞት ከተረፍኩ ማለት ነው። እና ያ ያን ሁሉ ያለፍኩበት ጊዜ ነው እሱ እና። ግን ከዛ በኋላ እኛ እዛ ውስጥ የምንታሰር የታሰርን ሰዎች በተለይ በሃይማኖት ጥረት አድርገናል። እንጀራውን የድርቆሹን በማድረግ ድርቆሽ በመሸጥ ገንዘብ በማሰባሰብ ለተጎዱ ቤተሰቦች በመስጠት ለመጓጓዣ በመስጠት ለእንትን እንኳን ሰጥተናል። አትክልት ሁሉ ሰርተን ለኃላፊው ሲመጡ ለምን ነበረ ጥሩ ነገር በደርግ ጊዜ የተደረገው ይሄ መሰረተ ትምህርት በጣም ትልቅ ለእሱ ወደ አንድ ሺህ ስምንት መቶ ብር ሰጥተናል። ወይ ሲአይኤ ነው ያመጣው ምናምን እንዳይባል እኛው ለፍተን ነው ያመጣን። እዛውትን ግን ደግሞ ይቅርታሉ አለ። አንድ የገረመኝ ነገር ምንድን ነው? ያሰሮትን ሰዎች እንደዚያ ያሰቃዩትን ሰዎች፣ አዎ፣ እስር ቤት ደግሞ አገኟቸው፣ መንግስት ሲለወጥ። አዎ። የሞት ፍርድ የተፈረደባቸውን። እውነት ነው፣ እውነት ነው። ከሌሎች አባቶች ከሆነው ለእድሜ ልክ ከዛ ደግሞ በይቅርታ እንዲፈቱ ድል አገኙ። እሱን እድል ስላገኘው እግዚአብሔርን አመሰገንኩ። ምክንያቱም እኔ ከዛ ከእስር ቤት በኋላ ትንሽ ጊዜ ከቆየ በኋላ እዚ ወደ ሮም ለስብሰባ ሄጄ እንደገና ዩኒቨርሲቲ እዛ ትምህርት ቀጥዬ ነበር፣ ሌላ ትምህርት እና እሱን ተምሬ ስመጣ የደርግ ባለስልጣናት ወርደው ሌላ ባለስልጣን ሆኖ ነው የጠበቁኝ። እኔ ጎጀብንም ጊቤንም እንዳልሻገር ቀይ ሽብር ይፋፋፈን ብዬ ፈርሜ ነው ወጣሁ። ስመጣ ግን ነገሩ ተቀይሮ እና መጀመሪያ ያደረግነው ነው። እኔም ሲተፋም ያሰረንን ሄደን ለመጠየቅ ሄደን ጠየቅን። ይቅርታ አድርጉልኝ። እኛ ይቅርታ ያደረግን ልጅ ያኔ ስታስረን ነበረ ገረመው። እና ቤተሰቡንም ሁሉ ደገፍን፣ ረዳን። በኋላ ከሌሎች የሃይማኖት አባቶች ጋር አንተ እንዳልከው እንደነ ፓትሪያርክ ጳውሎስ ሌሎችም ደግሞ ሼክ ኤልያስ የሚባሉ የእስልምና ሲተፋ ጋር ሆነን እንትን ሄድን፣ እስር ቤት ቃሊቲ እና ይሄ ነው። ገንዘብ አዋተን ለነሱ ገንዘቡን ሰጥተን እንኳን ከዘመን ዘመን አሸጋገራችሁ በዚች ገንዘብ እስቲ በዓል አዘጋጁ ብለን ልንሰጥ ስንሄድ እነሱ ገንዘቡን ተቀብለው አመስግነው ከዛ በኋላ ምንድን ነው ያሉት፣ እኛ ሀያ አመት ታስረናል፣ ንስሐ ገብተናል፣ ከኢትዮጵያ ሕዝብ ጋር አስታርቁ ያሉ። ስለዚህ ነው ክቡር ጠቅላይ ሚኒስቴር አቶ መለስ ጋር ሄድን ክቡር ፕሬዚደንት ግርማ ወልደ ጊዮርጊስ ጋር ሄደን እነዚህ ሰዎች ሞት ተፈርዶባቸው ቢገደሉ ምን እናገኛለን? ኢትዮጵያ የቀድሞ ሚኒስትሮች የጃንሆይ በደርግ ከተገደሉ በኋላ ምን አገኘ? ደም መፋሰስ ነው ያለ ይሄም እንዴት እንደዚህ ይሆናል እና ብለን ለምነን ነው ከሞት ፍርድ ወደ እድሜ ይፍታ ትን ተብሎ ብዙ ወጡ እና እኛ እኔን ያሰሩኝ ሲፈቱ ከነ ቤተሰብ ና ከነ ልጆች እዚህ መጥተው ነው። ካርዲናል እኛ ያው አርቲስቶች ጡረታ አናውቅ፣ ጡረታ አንወጣም። ካረጀነም በኋላ በዛው በእድሜያችን እንሰራለን። አይ ካርዲናሎችም ቄሶችም ጡረታ አይወጡም ብዬ ነው እኔ የማስበው። ይወጣል እንደ ካርዲናል እንዳካሆኑ ነው። ለምሳሌ ይሄ ጡረታ ከተወሰኑ ስራዎች ወደ ሌላ ስራ ማትኮር ይሆናል እንጂ ጡረታ የመውጣት ሳይሆን፣ አንድ የካቶሊክ ቤተክርስቲያን ጳጳስ ሰባ አምስት አመት ሲሞላው የሚያስተዳድረውን ለሌላ አሳልፎ ለመስጠት ዝግጅት ያደርጋል። ስለዚህ ሰባ አምስት አመት ሲሞላ ጡረታ ሳይሆን ኃላፊነቱን ያበ የዚህን ሰበካ ማስተዳደር ያቆምና ወደ ሌላ ስራ ይቀጥላል እንጂ ጡረታ የለም። የጡረታ አበልም የለም። እንዲያው እንካፈላለን ብላችሁ ጠጋ ጠጋ ካርዲናል ያው ጊዜውትን ሰጥተው ዛሬ እዚህ እንድንመጣ ስለፈቀዱልን እጅግ በጣም ነው የምናመሰግነው። ከአክብሮት ጋር እንወዱታለን። ዛሬ በመጨረሻ ለወጣቱ አደራ የሚሉት ነገር፣ በአባትነቱ አደራ የሚሉት ነገር ምንድን ነው? እኔ አደራ ምለው በእውነቱ አንደኛ፣ በተስፋ እንዲኖሩ ተስፋ እንዳይቆርጡ ምክንያቱም ወጣት መሆን በአሁኑ ጊዜ ይከባል፣ ብዙ ፈተናም አለ። ስለዚህ ወጣቶቻችን ላይ ያለው ተግዳሮት እና ፈተና ብዙ ስለሆነ በእነዚህ ነገሮች ሳይሸነፉ እነዚህን መገልገያ አድርገው ተስፋ ተስፋቸው ሁላችንም በፈጠረ በእግዚአብሔር በፈጣሪ እንዲሆን እና አሁንም ቢሆን ወጣቶች ለቤተሰቦቻቸው ፍቅር እንዲኖራቸው ለአሳዳጊዎቻቸው አሁንም ክብር እንዲሰጡ አደራራቸዋለሁ። በትምህርታቸው ደግሞ እንዲበረቱ እና እኔ ብዙውን ጊዜ በየቤተክርስቲያናቱ ሲሄድ ስለ አስርቱ ቃላት ተማሪዎችን እጠይቃለሁ። ወጣቶችንም እጠይቃለሁ። የእግዚአብሔር ትእዛዛት አስር ናቸው ብለው ከአንድ እስከ አስር ይዘረዝራሉ። አይ በአሁኑ ጊዜ ኑሮ ተወደዋል። ሁሉ ነገር ጨምሯል አይደለ? ያልጨመረ ነገር የለም። ምናልባት አስርቱ ትእዛዛትም አስራ አንድ ሆኖ ይሆናል እና አስራ አንደኛው ምንድን ነው እላቸው። የሰው ሀገር አትመኝ፣ የሰው ሚስት አትመኝ፣ የሰው ንብረት አትመኝ ምናም ይላል አደል? የሰው ሀገር አትመኝ። አገርን መውደድ አገርን ማፍቀር ትልቅ ነገር ነው። ምንጊዜም ቢሆን አገር አገር ናት፣ እናት እናት ናት፣ አባት አባት ነው። አባት አረጀ ተብሎ አይታወም እናትም አረጃች፣ ተብላ አትተውም። በምንም አትለወጥ። እግዚአብሔር ይባርካችሁ እላለሁ፣ ሀገራችን ኢትዮጵያ። በእሁድ ቤት ስም ይህንን ስጦታ ልናበረክት ይዘን መተናል። መቼም ሰው ሲጠየቅ ባዶጃ አይመጣም አይመጣም፣ አይኬድም ብለን ነው። ለክረምት ለክረምት ስለሆነ ትልቅ ነገር። እናመሰግናለን ጊዜውን ስለሰጡን፣ እግዚአብሔር ያክበርልን፣ በጣም እናመሰግናለን። የእሑድ ቤት ተመልካቾቻችን ከካርዲናል ብርሃነ ኢየሱስ ጋር ያደረገውን ቆንጆ ቆይታ እዚህ ላይ አብቅተናል። አሁን ወደ ዋናው እሑድ ቤት ስቱዲዮችን እንመለሳለን። ሌላም ዝግጅቶች ይኖሩናል። አብራችሁ ናችሁ ማለት ነው አይደል? ሚክቴ ላይቀራል። አይ በቃ ወደ ቤታችን እንመለስና ቤት ደሞ ቁጭ ብለን እንጫወታለን። የመጠየቃችን ጨርሰናል። አዎ።